ታቸው ዘባዴ መትይሁ ዘባዴ ጨምርበታለሁ ማለት ነው። ዘባ እንደነገርኳችሁ መይኒዝ አለው ብያችኋለሁ። መይኒዝ እንዳትረሱ። እዚህ ጋ ደግሞ ችብት ቅጠል ችብት ቅጠል ያኔ ኩዝቦራ የሚመስለው ማለት ነው። የሚጨምርበት ያው ነው ያችሁ ይመስለኛል። ጨው ጨምር ያለው ድጋሜ ንድገምላችሁ ያኔ ለሶሱ ዘይት ዘይቱን ዘይት ዘይቱን መልፍ ሌሞን አሲር ከልደር ጨምሮ ያለው ዘባዲ ማይኒዝ ኪያር መሀል መሀልደል ማለት እሱን የት ነው የምንጨምረው? ተከታተሉ። ሱሱማን አምጥቼ እዚህ ጋር ድንች ላይ ጨምራለሁ ማለት ነው። ሶስት እንዴት እንደሚያምር መሻለ ሶሱን አቀላቅለታለሁ ማለት ነው። ቀዝቃዛ መሆን አለበት። አሁን እኔ ፍሪጅ ነው የሚጨምረው ማለት ነው። ትንሽ ቀዝቀዝ ሲል መሸላ በጣም የሚጣፍጠው ሞክሩት። ታባቢ ቪዲዮ የከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ኮመንት ላይ አስተያየታችሁን ጻፉልኝ። አበረታቱ ውዶች ዬ አበረታቱ፣ ፕሊዝ ፕሊዝ ፕሊዝ አበረታቱ። ቪዲዮ ይታያለን። ላይክ የለውም እስቲ በዚህ በዚህ ቪዲዮ አንድ ሺ ላይክ አስገቡልኝ አንድ ሺ ላይክ ፈልጋለሁ። ስለዚህ ቪዲዮ ማለት ነው። ለዚ ማሻአላ በተረባበላችሁበት ሁላችሁንም አላህ ይጠብቃችሁ። ፍቅዳችሁ ስለምትከታተሉ ወዳችሁና ፍቅዳችሁ ስለምትከታተሉ በጣም አመሰግናለሁ።